የሐሙስ የመስቀል አጥር ጸሎት አምድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከሀሊነቱ የሚገለጥበትን ቃሉን ይሰጣ ለእግዚአብሔር ምስጋና ቅርቡ ጌትነቱ በእስራኤል ዘነብ ስላይ ታላቅ ነው። ማዳኑም እስከ ደመና ድረስ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ለሕዝቡ ኃይልን ጽናትን ይሰጣል። በመስቀሉም ኃይል ይመሰገናል። እርሱ ለዘላለሙ የተመሰገነ የከበረ ይሁን። የፍጥረት ሁሉ ነብስ የመስቀሉ ላይ ያመሰግኑታል። መስቀል ለዘላለሙ የከበረ የተመሰገነ ነው። ሰውና መላእክት እግዚአብሔርን ያመሰግኑታል። መስቀል ምስጢራዊ መሰወሪያ ነው። መስቀል ከሁሉም ነገር በላይ ነው። መስቀል የጠላት ድል ማድረጊያ ነው። መስቀል የጠላት መግዣ ነው። በመስቀል ኃይል እንዳ እንደ አይን ብሌን ጠብቀን፣ በክንፈ ረድኤትህም ሸፍነን፣ በክንፍ ጥላ ተማጽነናል። እንደተወደደ ጋሻ ዳንከን መስቀል ከጠላት አድነ። መስቀል በቀኝህ አድነን። በመስቀል ከክፉ ሰው አድነን። መስቀል ወደ አንተ ጮኸለሁ። አቤቱ በመስቀል ጩኸቴን አድምጥ። በመስቀል ልመናዬን ወደ አንተ ትድረስ። በመስቀልህ ነብሴን ወደ አንተ አንጋጥጣለሁ። በመስቀልህ ነብሴ በሕይወት ትኑር። አመሰግናለሁ። በመስቀልህ ረዳት ሁነኝ፣ አትጣለኝ። በመስቀል እንደ ቸርነት መጠን ይቅርበለኝ ጸሎቴንም ስማኝ። በመስቀል ጠላቶቼ እንዳይረግሙኝ አንተን ታምኛለሁ። ወደ እኔ ተመልከት ይቅርም በለኝ። በመስቀልህ በይቅርታ አስበኝ የአንተንን ፊት ሻለሁ። በመስቀል የትእዛዝህን ጎዳና ምራኝ በእውነትም እንዲሄድ አድርገኝ። በመስቀል ስምን ለመፍራት ልቤ ይደሰትበታል። በመስቀል ነብሴ አንተን ታመሰግናለች። አሌሉያ ቅድመ ዓለም በነበረ በአብ ሀሌሉያ ንእድ ክብርት ከምትሆን ከመቤታችን በተወለደ በወልድ አሌሉያ ከአብና ከወልድ ጋር አንድ በሚሆን በመንፈስ ቅዱስ እስከ ዕለተ ሞት ድረስ አምናሃለሁ። እኔ ባሪያ ነብሴንና ስጋዬን በሁሉም ሰዓት፣ በሁሉም ሌሊት አማጽናሃለሁ። ዛሬም ዘወትርም ለዘላለሙ አሜን። ሄራ ሀራዳኤል የእግዚአብሔር ቃል ንጹህ ነው። የእግዚአብሔር ቃል የጋለ ብረት ነው። መስቀል አሸና አሸናፊ ሞት ድል ተነሳ። የመስቀሉ ኃይል አበራ። መስቀል የፀሐይ ብርሃን ነው፣ ጨረቃም ጌጡ ነው። መስቀል ለከዋክብት ብርሃናቸው፣ ለተራራዎች ምጽንዓቸው፣ ለኮረብታዎች መሰረታቸው ነው። መስቀል የሰማይ ስፋቱ፣ የውቅያኖስም ጥልቀቱ ነው። መስቀል ለፈያታዊ እምነቱ ነው። ጻዴ ጻዴ ጻዴ ከብርሃን የተገኘ ብርሃን ነው። መስቀል ለወደቁት መነሻቸው፣ ለራቁት መቅረቢያቸው ነው። ኤል ኤል አማኑኤል በቤቴል ኮረብታ እንደ ፌቆ እንደ ዋልያ ነው የእግዚአብሔር ቃል ያበረታል። እናመሰግናሃለን። በዚህ የመስቀል አምሳል እጃችን በምስራቅ በምዕራብ በሰሜን በደቡብ እናነሳለን። አንተን አብን ስናመሰግን ለዘላለሙ አናርፍም በልቡናችን በአንተ በተወዳጁ ልጅ በኢየሱስ ክርስቶስ ላለ መንግሥት ክብርና ምስጋና እናቀርባለን። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ ድረስ አሜን እያል እናመሰግናሃለን። መስቀል በሁሉም ሰዓት በእጅ ነው። ነፍሴ በህይወት ትኑር፣ አመሰግናሃለሁ፣ እርዳኝ። መስቀል ለታመሙት ፈውስ፣ ለተራቆቱት ልብስ፣ ለባህር ጸጥታ እረፍት ነው። መስቀል የድህነት እጽ ነው። መስቀል የትንቢት ህጽ ነው። መስቀል ሰይጣን የተመታበት በትር ነው። መስቀል ለተጠሙት ምንጭ ነው። መስቀል ለተራቡት ህብስት፣ ለነገስታት ክብር፣ ለድሃው መጠጊያ ነው። መስቀል በባህር ውስጥ የሚያበራ መልካም እንቁ ነው። በእርሱም ታምኛለው። መስቀል በላይ በሰማይ በታች በምድር አለ። የኢየሱስ ክርስቶስ መስቀል ያመነበት አይሞትም። ተስፋ ያደረገበትም አያፍርም። መስቀልን የለበሰ እርሱ አይቸገርም። አቤቱ በመስቀልም ወገስን አልብሰኝ፣ ከኃጢአትም አንጻኝ። ባሪያ እኛን ባሪያዎችን ዛሬም ዘወትርም ለዘላለሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስቀል ወልድ ወንድሜ ቅዱሳን እረፍታቸው ወደሚሆን ወደ ገነት ወረደ። ቤተ ክርስቲያን በመስቀል ጥራ ስር የተቀመጥኩ ትላለች። ፍሬውን ለጉሮሮዬ ጣፋጭ ነው። እኔ ወደ እሸቱ ተራራ እሄዳለሁ፣ በዚያም መስቀልን አገኘዋለሁ። መስቀል የተሾመ ነው፣ መስቀል ፍጹም ነው። በመስቀሉ በቅዱሳን ዘንድ የተመሰገነበት የአብ ልጅ ግርማ ነው። መስቀል በመሐሌ ፊትን አብራልን እንዳን በሚል ጊዜ ዝማይል ዝማይልም ይጮሀል እንዲህም ይላል፣ የደከማችሁ ሸክም የከበዳችሁ እናንተ ወደ እኔኑ እኔ ያሳርፋችኋለሁ፣ ይላል። ካፍ ካፍ ካፍ ነብሴ ወደ ማዳን አለፈች፣ በትእዛዝህም አመንኩ። በሰማይና በምድር ከፍ ከፍ ያለ ነው ባልኩ ጊዜ መስቀል በታላላቆችና በታናናሾች እመሰገናሉ። መስቀል በቅዱሳን አፍ ሁሉ ይመሰገናል። ዳግመኛም እንዲህ ትላለች፦ እኔ እርሱን በማየት ሰላም አገኛለሁ፣ በሞቱም ሕይወትን አገኛለሁ። ወደ ሲወል ወርዶ ሞትን በሞቱ አጠፋው። የአምላክ ቃል የተከናወነ ነው ብሎ አብን አመሰገነው። በመስቀሉ ሞትን ገደለው፣ አዳምን ወደ ገነት አስገባው። በመስቀሉ በመካከላቸው የነበረውን የጥል ግድግዳ አፈረሰ። መልአከ ሞት እንዲህ ብሎ ጮኸ፤ በነደሳት ባህሬ ከኔ ከሞት ጋር የሚታገል ይህ ማን ነው? ስጋ ለብሶ ወድል ያደረገኝ ይህ ማን ነው? ይህን ስጋዊ ባሕር የለበሰ እርሱ ሰማያዊ ነው። የተሰቀለ የተቀበረ ከአባቱ ጋር በአንድ ቃል ሰማያትን የፈጠረ ሰማይን እንደ ቀመር የሰቀለ እርሱ በእንጨት ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የሾህ አክሊልን ተቀዳጀ። ሄት ሄት የት የህይወት ምንጭ ነው። አሸናፊ እግዚአብሔር በመስቀሉ አዳንን፣ ጠበቀን። በመስቀሉ ድህነታችንን አደረገ። በመስቀሉ ጨለማን አሳደደው። በመስቀሉ መላእክት ደስ ይላቸዋል። የሰው ልጆች ተድላ ደስታ ያደርጋሉ። ነገስታትና መኳንን ደስ ይላቸዋል። ለዚህ ለመስቀል የምድረ በዳ እጽዋት ያመሰግናሉ። መስቀል ለነዳያን ብልጽግና ነው። መስቀል የምድረ በዳ ጸበት ነው። መስቀል ለጠላት የተሳለ ሰይፍ ነው። የመስቀሉ ኃይልን አመሰግነዋለሁ። ከፍ ከፍ ከፍም አድርገዋለሁ። በዚህ የመስቀል ኃይል ነፍሴንና ስጋዬን ቤተሰቤን፣ ንብረቴን አማጽናለሁ ዛሬም ዘወትርም ለዘላለሙ አሜን። አልፋ ወኦ ዳራዊና ቀዳማዊ እርሱ ሁሉን ድል ያደርጋል። መስቀል ከሁሉም ነገር በላይ ነው። የመስቀልን ኃይል በጠራው ጊዜ ቃሌን ሰማኝ፣ በእጅ ያለውንም አሰፋልኝ የቃቃሌን አሰምቼ ወደ መስቀሉ ላይ ልጮኩ፣ በቅድስና ቤተ መቅደስም ሰማኝ። መስቀል በሰላም የምበላበት ነው። በጠዋት ወደ መስቀሉ እነሳለሁ፣ በማለዳ መስቀሉን አመሰግናለሁ። መስቀል በቅዱሳን ዘንድ የተመሰገነ ነው። መስቀል በልዑላን ልዑል ነው፣ በመላእክትም አንደበት የተመሰገነ ነው። ነፍሴ መስቀልን ታመሰግነዋለች፣ በመስቀልም ስም ነፍሴ ደስ ይላታል። ነብሴም በዚህ በመስቀል ኃይል ትታመናለች። ስሙ የተመሰገነውና መስቀል ኃይሌ መጠጊያዬም ነው። መስቀል ለህይወቴ ፍርቃን ነው። ተራራዎች ቢናወጡ አልፈራም መስቀል ይረዳኛልና። ይህ የመስቀል ምልክት በማለዳ ከኔ ጋራ ነው፣ በሌሊትም በእኔ መካከል ነው። የመስቀል ምልክት ድህነታችን ነው። በዚህ የጨለማን ኃይል ሁሉ ድል እናደርጋለን። በዚህ የመስቀል ኃይል አጋንንትን እናወግዛቸዋለን። የህያው የእግዚአብሔር አብ ልጅ በሚሆን በኢየሱስ ክርስቶስም በመዓልትም ሆነ በሌሊትም ቢሆን ተማጽናለን ተማጽነናል። በቅዱስ ሥጋውና በክቡር ደሙ በልዑል መስቀሉ እኛ ባሪያዎች ነብሳችንና ስጋችንን አማጽነናል። ዛሬም ዘወትርም ለዘላለሙ አሜን። መስቀል የድህነትና የሕይወት እንጨት ነው። አወራረዱ ሙሉ የሆነ የሚጠቅምም የህይወት ምንጭ ነው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱም በመስቀል ላይ እጁን ዘረጋ፣ በቀራንዮ ስጋው ተሰዋ፣ በጦርም ተወጋ፣ ውሃና ደሙንም አፈሰሰልን። መስቀል የማይጠፋ ብርሃን ነው። መስቀል የወይን አበባ ነው። መስቀል የሮማን ፍሬ ነው። መስቀል የገነት ሎሚና ትርንጎ ነው። መስቀል ፍሬው በየአይነቱ የሆነ የገነት ፍሬ ነው። መስቀልን የሚወድ ሰው ንዑድ ክቡር ነው። መስቀልን ከላይ ያደረገ ንዑድ ክቡር ነው። ኃይሌ መስቀል ከፍ ከፍ አድርግሃለሁ እያልኩ አፌን ከፍታለሁ። ለስም ለዘላለሙ ምስጋና አቀርባለሁ። የመስቀልን ምስጋና እንናገራለን። ስጋ ለባሽ የሆነው ሁሉ ለስሙ ምስጋና ያቀርባል። ዛሬም ዘወትርም ለዘላለሙ አሜን። መስቀል የጽድቅና የመንግሥተ ሰማይ በትር ነው። የድኅነት ምክንያት ነው። በዚህም ጠላቶች እንድል አድርጋቸዋለሁ። በሁሉም ለእኔ ሞገስ ሆነኝ። ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመስቀሉ ኃይል ምሕረት ሰላም በረከት ይሁን። በመስቀሉ ኃይል ምሕረትና ሰላም ቅድስና ይሁን። ታዋ አቤቱ ልመናዬ ወደ አንተ ትድረስ፣ እንደ ቃልህም እንዳስተውል አድርገኝ። አቤቱ ልመናዬ ወደፊት ትድረስ፣ እንደ ቃልህም አድነኝ። መስቀል ከንፈሮች ምስጋናህን ተናገሩ፣ አንደበቶች ሕግን ሕግህን ተናገሩ። ሕግ ሁሉ እውነት ነውና እኔን ባርያህን ለዘላለሙ ታድነኝ ዘንድ መስቀል ኃይልና ጽን ይሁነኝ። አላሜሎም አላሜልም በተባለው ስም ኃይል ጽን ይሁነኝ። በመስቀሉ ኃይል ጠላቴን አባርርልኝ። በመስቀሉ ተሰዋ፣ ዓለምንም ማረከ። በመስቀሉ ልዑል ዲያብሎስ ተዋረደ፣ የተዋረደው አዳም ከፍ ከፍ አለ። በመስቀሉ በግራ የነበረ አዳም በቀኝ ሆነ፣ በቀኝ የነበረው ሳጥናኤል በግራ ሆነ። መስቀል በመካከል የነበረውን የጥል ግድግዳ ፈረሰ። መስቀል አዳምን ዳግመኛ ወደ ገነት መለሰ። መስቀል ቀራጩን ወንጌላዊ ያደረገው፣ መስቀል አሳዳጁን ጳውሎስን ወንጌል ሰባኪ ያደረገው፣ መስቀል ፈያታዊን በቅጽበት እግዚአብሔር እንዲያደንቅ አደረገው። በመስቀሉ ሞት ድል አደረገው። ጨለማንም አበር ጨለማንም አበራ። የመስቀሉ ኃይልና ስራ ምን ይረቅ ምን ይደንቅ። ለዚህ አንክሮ ይገባል። መስቀል ለምእመናን ቃል ኪዳን ነው፣ ተስፋ ለቆረጡትም ተስፋ ነው። ሀሌሉያ ሀሌሉያ፣ ኪርያላይሶን። ማመስገንን አመሰግናለሁ። በመስቀል በቡራኪ አመሰግናለሁ። መስቀል በጸሎታ አመሰግናለው። ኤፍራታን፣ ሀሌሉያ ኪርያላይሶን ብዬ አመሰግናለሁ። መስቀል አቤቱ የሚገፉኝን ግፋቸው የሚጣሉኝን ጠላ ተጣላቸው። መስቀል ጋሻና ጦር ይዘህ ለመርዳት ተነሳ። መስቀል ሰይፍን መዘ የከበቡኝን ክበባቸው። በመስቀል እኔን የሚጠሉኝ ሁሉ ይፈሩ ይጎሳቆሉ። በእኔ ላይ ክፉ የመከሩ አፍረው ወደ ኋላቸው ይመለሱ። በመስቀል በነፋስ ፊት እንዳለ ትቢያ አድርጋቸው። የእግዚአብሔር መስቀል ያሰቃያቸው። መንገዳቸውም ጨለማና ዳጥ ይሁንባቸው። የክርስቶስ መስቀል ያሳዳቸው። በመስቀሉ ኃይል ነፍሳችንን ደስ ይላታል፣ በመስቀል ተስፋም ሐሴት ታደርጋለች። መስቀል ተመሰገነ፣ ዓለምንም ሰበከ፣ ሰው ነፃ ወጣ፣ ሰይጣንም በኢየሱስ ክርስቶስ ታሰረ። መስቀል ለተጠሙት መጠጥ የሆነውን የኪዳን ደማ አፈሰሰ። መስቀል የምድረ በዳ ጦር ነው፣ መስቀል መድኃኒት ነው፣ መስቀል ሕይወት ነው። ቅዱስ ለሆነው ለክርስቶስ መስቀል እስከ ዕለተ ሞት እስከ ዕለተ ምጻት ድረስ ክብር ምስጋና ይግባው። እኔ እኛ ባሪያዎች የንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበርተኞች ነብሳችንና ስጋችንን አማጽነናል ዛሬም ዘወትርም ለዘላለሙ። አቤቱ አምላካችን ወይ ጸሎታችንና ልመናችንን ተቀበልልን። ወደ አንተ የምናቀርበውን ጸሎት ስማን። የቅዱሳንን ጸሎት የተቀበልከ አምላካችን ጸሎታችን ተቀበለን። አምላካችን እግዚአብሔር ሆይ የተበተኑትን ሁሉ ሰብስብልን፣ የራቁትን አቅርብልን፣ የተሰደዱትን መልስልን፣ የተራቡትን አጽግብልን፣ የተጠሙትን አርካልን፣ ሰላም ላጡት ሰላም፣ በረከት ላጡት በረከት ስጥልን፣ ሕሙማንን ፈውስልን፣ ሙታንን ማርልን። በአንተ ቸርነት፣ በመላይክ ተጠበቃ፣ በቅዱሳን ጸሎት በረከት ሀገራችንን ከክፉ ሁሉ ሰውርልን፣ ሕዝቦቿን በፍቅር በአንድነት አስማምተህ አኑርልን። ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን በአጹረ መስቀልህ ጠብቀን በህገ ወንጌልህ አጥና አጽናን፣ ፈሬሃ መለኮትን ተዘክሮ ሞትን በልቡናችን አጽናልን። ያንተን ቸርነት እያሰብን እንዲህ እያል እናመሰግንሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አድርገን። አቤት ወደ ፈተና ታግባን አቤቱ ወደ ፈተና አታግባን፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ች መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግልነሽ አሸናፊ ልውል እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማህፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሁሉ ያሰሰርልን ዘንድ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ ዚዮ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ ቅድስ ድንግል ማርያም ብሎ ይቅር ይለን ዘንድ አስራ ሁለት ጊዜ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ በእንተ ግዝትነ ማርያም መሐረነ ክርስቶስ

ወተወካፌ ንስሐ ወሰራዬ ኀጢአት ኢየሱስ ክርስቶስ ስራይ ኃጢአት ወኃጢአተ ኩሉ ሕዝብ በማወቅ፣ በድፍረት፣ ባለማወቅ፣ በስህተት ከልጅነት እስከ እውቀት በመዓልትና በሌሊት የሠራ ነውን የኃጢአት ማሰሪያ ሁሉ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስታዋሽ ያጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመስራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን